በመጀመሪያ ሀይሚና ብሩኬ መተው ያልሆነ ነጥብ ከሚጣጣሉ ምናልባት ጊዜ ወስደው ሁለቱም ለየብቻ ሆነው ቁጭ ብለው ከራሳቸው ጋር ቢነጋገሩ ከራሳቸው ጋር ቢያወሩ መልካም ነው ላለው። ምክንያቱም አንደኛ እዚህ መተው ያልሆነ ነጥብ ሲጣጣሉ ለነገ ህይወታቸው በጣም አስከፊና ጠባሳ የሚጥል ነገር ነው እየተነጋገሩ ያሉት እና ይሄ ደግሞ ለተመልካችም እንዲሁም ደግሞ ለጠላትም እያስደሰተ ነው። ጠላትን ፈንጠዚያ እያዘለለ ነውና እኔ በበኩሌ ሀይሚ ብሩኬም እንደው ትንሽ አረፍ ብለው ከካሜራ ጀርባ ከራሳቸው ጋር ቢያወሩ ባይ ነኝ። የእውነቴን ነው የምላችሁ። በጣም ልብ ይሰብራል። ትላንትና በተለይ በጥፊ በጣም ግራ እያጋባይ ነው። ማለት እነዚህ ሰዎች ማለት ነው፣ በግልጽ የሚሰሩት ስራ እንግዲህ እያያችሁ ነው። እግዚአብሔር ይህ እኮ ግልጽ አማርኛ እኮ ነው። ማለት ሼር የሚያደርጉትን ነገር ያችም ሼር የምታደርገውን ነገር ይህ ጉጭማውን ሼር የሚያደርገውን ነገር አዩት? ልብ ብላ። የሆነ በቃ ግልጽ የሆነ ነገር እኮ ነው። በቃ ምንም ሌላ አማርኛ የለውም። ግልጽ ነው። በቃ ነገር ግን እነዚህ ሁለት ልጆች እኔ ሀይሚና ብሩኬ እውነቴን ነው የምላችሁ፣ በጣም ብስል ነበር የሚመስሉኝ በቃ ማለት የልጅ አዋቂዎች ነበር የሚመስሉኝ፣ በጣም የበሰሉ ማለት ነው። ግን የሆነ ልጅነት ግን አለባቸው የእውነት። ምክንያቱም አጠገባቸው ያለውን ነገር እንዴት ማስተዋል እንዳልቻሉ ፈጣሪ ይወቀው። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ትናንትና የተለቀቀውን ቪዲዮዎች አይታችኋል። የእነሱን እውነት ለመናገር እኔ ከስከ ዛሬው ራሱ በጣም የወረደብኝ ቪዲዮ ትናንትና ነው። በፍጹም ያልጠበቅኩት ያላሰብኩት ነገር ነው የተፈጠረው። ሃይሚ ብሩኬ ይሄ ቀን ያልፋል። ነገ ሌላ ቀን ነው። ስለዚህ የምትተፋፈሩበትን ነገ የማይሆነውን ነገር ነገ ታርቃችሁ ዞር ብላችሁ የምታዩት ነው ይሄ ቪዲዮ። ስለዚህ አንዳችሁ አንዳችሁ ላይ የሚቀመጥ ጠባሳ ባት ጥሩ መልካም ነው፣ ምክንያቱም የተፈሳፈሰና ካፌ ወጣ ቃል አይመለስም በጭራሽ አይመለስም። እን ያ ሁሉ ፍቅር ያ የሚያሳሳ ፍቅር ያ እንኳን አይደለም እንደዚህ ለመሳደብ ወይም ደግሞ የሆነ ነገር ለማድረግ ይቅርና ለማየት የሚያሳሳ ፍቅር ነበር የነበራቸው። ግን አላቅም እንግዲህ ትላንት የተፈጠረው አይታችኋል። ጭራሽ አትንኪኝ፣ አትንካኝ በጥፌ እስከ ስለዚህ በጣም ወርዶብኛል የትላንትናው ቪዲዮ እንደኔ፣ እውነቴን ነው የምላችሁ። ከዛ ወዲህ ዩቱብ አልገባሁም ዩቱብ አልገባሁም ከዛ ወዲህ በጣም በቃ ቲክቶክ እራሱ አልገባሁም። ምክንያቱም እዛ የምታዩት ነገር ከዩትዩብ የባሰ ነው፣ በቃ የሚያስጠላ ነገር። እና ለምንድን ነው ይሄን ነገር ማስተዋል ያልቻሉት? ይህ ጉጭማ ደግሞ ማለት ነው ሀይሜ አይዞሽ ሁሉም ለበጎ ነው። እኔ ያለሁልሽ። ዋት አንተ አለህላት? እኔ ያለሁልሽ። አረ ሳይደላኝ አታስቀኝ፣ የእውነት ሳይደላኝ አታስቀኝ። እኔ አልደላኝም አሁን ላይ የእውነት አልደላኝም። በጣም ነው የከፋኝ፣ የእውነቴን ነው የምላችሁ። እኔ የአራቱን ልጆች ጉዳይ ስጠብቅ እነሱ ጭራሽ እንለያይ ሃይሜማ እንለያይ ብላ ሼር አድርጋለች። ጭራሽ በስመ አብ፣ ወልድ፣ መንፈስ ቅዱስ። የሴጣን ጆሮ ይደፈን። በመጀመሪያ መቼም አትለያዩም እናንተ እንደማትለያዩ እኔ በደንብ ባሪጋቃለሁ። መቼም መቼም ሀይሚና ብሩኬ ይለያያሉ ብላችሁ ከሆነ የምታዝኑትና የምታለቅሱት የእኔ ውድ ቤተሰቦችም ሆናችሁ ጨረቃ ፋሚሊዎች እንደማይሆን እወቁት። በጭራሽ ይለያያሉ የሚለው አማርኛ ከአእምሯችሁ ውስጥ አውጡት። አይለያዩም። ግን ደግሞ እነዚህ ሁለት ሴጣኖች መካከላቸው ገብተው የሚያላውሱት የሚያቦኩት ነገር አልሆነ ያልሆነ ቃል እንዲነጋገሩ ያልሆነ ነጥብ እንዲጣጣሉ እያደረጋቸው ነው። እና ሃይሚም ሆነች ብሩኬም ሆነ አሁን ላይ እኔ ሁለቱም ከሌ ጥፋተኛ፣ ጥፋተኛ ምክንያቱም በተለይ በትናንትናው ቪዲዮ ላይ እኔ ሁለቱም ጋር ነው ጥፋት ያየሁት። ለምን ብሩኬም በስነ ስርዓት ማስረዳት አልቻለም? መጮ ብቻ ነው። ሀይሜም በቃ ለምን ነው ማለት፣ እሷም በቃ ያለበግር ባይነት አለ። ብሩኬም ደግሞ ለምን አልታመንኩም ባይነት አለ። ትላንትና በቃ ሁለቱም ተጋግለዋል። ታውቃላችሁ? እና ከባድ ነው። መጨረሻ ላይ ሀይሜም ምልህ ያዛት በቃ አትንካኛለች ከዛ አትንከይ በቃ ምክንያቱም ስጠይቀው ማስረዳት አልችል ሲል አይ በቃ አትንከይ። ወደ እልህ ጭራሽ ወደ እልህ ገቡ ሁለቱም ማለት ነው። መደማመጥ አልቻሉም፣ መስማማት አልቻሉም። እና እንግዲህ ፈጣሪ በመካከላችሁ ይግባ። አሁንም ሌላ ምንም የምለው ነገር የለኝም፣ ግን የእውነት የእውነት የእውነት በጣም ያሳዘናል። እና አንድ ሀሳብ ራሱ መጣልኝ በቃ እነዚህ ልጆች ትንሽ አንድ ሁለት ቀን ሶስት ቀን ጋብ ቢሉ በቃ ቪዲዮ ባይሰሩ ብዬ ተመኘሁ። ለምን ከራሳቸው ጋር ማውራት፣ አንዳንድ ነገሮችን ለብቻቸው መመካከር፣ በቃ ሁሉም ብሩኬም ለብቻው ሀይሚም ለብቻው ጊዜ ወስደው ቢያወሩ ብዬ ተመኘሁ። ያው እናት ምክንያቱም መተውም ጥሩ ንግግር እየተነጋገሩ አይደለም የበለጠ ሌላ በቃ ወደፊት ውስጣቸው የሚቀመጥ ንግግር መጥፎ መጥፎ ቃላት ከሚነጋገሩ ትንሽ አረፍ ብሎ ቢያስቡበት የሚለው ሀሳብ አእምሮ ላይ መጣ። በቃ ጊዜ ወስደው ያስቡ። አንዳንድ ጊዜ ጊዜ ወስዶ ከራስ ጋር ማውራትም ጥሩ ነው እና ትንሽ ጊዜ ወስደው ቢያወሩበት ቢመካከሩበት ደስ ይለኛል። ምክንያቱም መተውም ጥሩ ንግግር እየተነጋገሩ ስላልሆነ ያልሆነ ነጥብ ከመጣጣል ቃለ መገናኘት ለምን እየተገናኙ በተጨቃጨቁ እና በተጣሉ ቁጥር ጥሩ አይመጣም። ገባችሁ? የዛሬ መጣላታቸውን አይደለም ማየት፣ ነገ ሰላም ሲወርድ ዛሬ የተነጋገሩት ንግግር እስቲል ወደፊት ራሱ ወደፊት በቃ በትንሹም በትልቁም ነገር በተነጋገሩ ቁጥር አሁን ይሄ ጥሩ ያልሆነ ነጥብ የተጣጣሉት ነው ትዝ የሚላቸው። ገባችሁ? ስለዚህ አንዳንድ ጊዜ የሆነ ችግር ሲፈጠር በመሀላችን ጋብ መፍጠር ጥሩ ነው ብዬ አስባለሁ። ለምን የሆነ ከራሳችን ጋር ለመማከር ከራሳችን ጋር ለማውራት፣ እንዲሁም ደግሞ ጊዜ ወስደን ሰፋ ያለ ጊዜ ምንድን ነው ይሄ ነገር ትክክል ነኝ ወይኔ ወይም ደግሞ በቃ ያጠፋሁትንም ጥፋት ሆነ እሱም ያጠፋውን በደንብ መመልከት፣ በርቁ አስቦ መመካከር ጥሩ ነው ብዬ አስባለሁ። እስኪ የኔ ሀሳብ ያላችሁ እነዚህ ልጆች በዚህ ሁኔታ ከሆነ ለጸብ፣ ለጭቅጭቅ ለንትርህ ከሆነ ወይም ደግሞ ከነዛ ልጆች ጋር ከሆነ የሚመጡት እኔ አይምጡ ባይ ነኝ። ወደ ሶሻል ሚዲያ አይምጡ፣ በቃ ለተወሰነ ጊዜ ይረፉ ባይ ነኝ። ምክንያቱም መጥተው እዚህ ያልሆነ ቃል ባይነጋገሩ ጥሩ አይደለም፣ ነጥብ መጣል። ለወደፊት ጠባሳ ነው የሚሆነው። እና ሀይምዬ ደግሞ እንለያይ ላልሽው መለያየት መፍትሄ አይሆንም። የኔ ቆንጆ ቆም ብሎ ማሰብ ነው። መለያየት መፍትሄ አይሆንም። አስቢበት የኔ ማርሽ እና ብሩኬም ሀይሚም አይዟችሁ። የእውነት የእውነት ነው የምንወዳችሁ። ይሄ ነገር ፕራንክ ከሆነ ወይም እንደማወቃችሁ ከሆነ እግዚአብሔር ነፍሳችሁ አይማርም።